ትክክለኛ ነቢይ ነው። ነቢያት ጋሌ ድንብዬ በሬን ዘግቼ የተቀመጥኩት ነቢይ የለም ብዬ። እውነት ግን አለ፣ እግዚአብሔር አለ፣ ነቢይም አለ። ስራትን የሚገልጥ አምላክ እዚህ ቤት አለ። እግዚአብሔር የሚያቅ እኔ የማውቀው ሰው ግን የማያውቀው ነገር ነበር። እግዚአብሔር ግን ይዋሽ ዘንድ ሰው አይደል። እግዚአብሔር አይዋሽም። ትክክለኛ አገልግሎት እንዲያገለግልክ ብዙ ነቢያት አቃሉ። ነገር ግን ዘግቼ በተቀመኩበት ጌታ በልጅ ባረክ ሌባ በተባልኩበት ስጦታ ሰጠኝ። ነቢያት ልጅ ትወልጃል ሲል በኢየሱስ ስም ወደ ራስ መለስኩ ነ ብዙ መውለድ አይቻልም። በአማርኛ ሾተላ ነው የሚባለው። ጌታ ግን በሰዓቱ በጌታ አዝኜ ስለነበረ ሰው በጌታ ያዝናል። ተሳስቼ እኮ እግዚአብሔር አፍሽን ያዥ ብሎ ድንቅ ውብ የሆነች ሴት ልጅ፣ በቃ ሰማይ ክፍት ሆኖ እግዚአብሔር ባንተ ሆኖ ተናግሮኛል። ምልክት ታያለሽ። የምትገቢበት ቦታ እግዚአብሔር ተክሎሽ ፍሬያማ ስትሆኝ ኢየሱስ ጌታ ነው። እግዚአብሔር በአንቺ ሊገለገል የሆነ የሆነ ነጋዴ አይደለሽም አንቺ የሆነ የሆነ ነገር አይደለሽም። ኢየሱስ ጌታ ነው። እግዚአብሔር በአንቺ ሊሰራ ነው። ጌታ ስለ አንቺ ሲል ባልሽን እንደማረት ታውቂያለሽ። እንደተፋው እውነት ነው። ይኸው በእግዚአብሔር ፊት ስለ አንቺ ሲል ይህን ቃል ነው ስለ እኔ ሲል ይል አዘን እንዳይጨምርብኝ ማረልኝ ይላል። ጌታ ለአንቺ ሲል እውነት ነው። እግዚአብሔር ለአንቺ ሲል የታደገው እውነት ነው። እግዚአብሔር ሰው በጣም ትክክል ለአንቺ ብቻ አ ጌታ። ሌላም አገልጋይ ከዱባይ እህቴ አጸልያ ነግረኛለች ይህን መልእክት ማለት ነው እኔ ደግሞ መጥቼ እዚህ ቤት አጸልዬ ዛሬ ራሱ ልመሰክር እየፈለኩ ነበርና፣ አው እውነት በትክክል ታሞ ነበረ። ማንም የሚያውቀው ነገር የለም። በውሃላ ጸሊ ስመጣ እዚሽ ጋር ቆሜ ከጠዋት ማለት በዚህ ሰዓት አገለገልከኝ፣ ስለ እኔ ማለት ነው ና ጌታ ተናገረና፣ አገለገልከኝ ትክክለኛ አገልግሎት ነው ያገለገልከኝ። እኔ ብዙ ነቢያት አውቃለሁኝ፣ ነገር ግን ሪል የሆነ የሚደንቀኝ እኔ ቤተሰቤ መካነ ኢየሱስ ናቸው። ያን ቀን ግን ጌታ በአንተ ሆኖ ተናገረ። እውነት ነው፣ እናቴ መካነ ኢየሱስ። እስቲ አሁንም ዳቆናት የእነሱ ጸሎት ነው ያስመለጠሽ ያልከው በትክክል። ሁሌም ሲሄድ ጌታ ሆይ የበፊቱ አምላክ አስመልጠኛል ነበር እና ለእኔ ትልቅ ቦታ አለ ከአንተ ትልቅ። እውነት ትክክለኛ ሰው የማያውቅህ ነቢይ ነህ እና ጉባኤን ማለት የምፈልገው እኔ ሌላ ጊዜ ነበር ልመሰክር የፈለግኩት አንድ ነገር ስንይዝ አይቅለልብን እውነት እንጠቀም እግዚአብሔር ከሰጠን እውነተኛ ትክክለኛ ነብይ ነቢያት ጋሌ ድንብዬ በሬን ዘግቼ ነው የተቀመጥኩት ነብይ የለም ብዬ እውነት ግን አለ እግዚአብሔር አለ ነብይም አለ ምክንያቱም ብዙ ያለፍኩበት ነገር ነበርና በቃ ለምን እግዚአብሔር እውነትን አያወጣም? ጌታ ኢየሱስ ልጆችህን ትዳርህን ዘመንህን በእውነት ይባርክ ምክንያቱም ጥር ስምንት መሰለኝ፣ አይ ቲንክ ነፃነቴን ያወጭኩበት ቀን ነው። በጣም ማለት እግዚአብሔር የሚያቅ እኔ የማቀው ሰው ግን የማያውቀው ነገር ነበር። እግዚአብሔር ግን ይዋሽ ዘንድ ሰው አይደለም። እግዚአብሔር አይዋሽ። እውነት እኔ እግዚአብሔርን በጣም እፈራዋለው። በጣም ጠነቀቃ እግዚአብሔር እንዳ እሱ እንዳለው የልቤን ለልቤ ስለተናገረኝ ከእግዚአብሔር ተቀብለው። ምክንያቱም እኔ ሳገለግል በነበርኩበት የተባልኩትን ስለማቅ እግዚአብሔር ደግሞ እኔ መጥቼም አላቅም እዚህ ቸርች ምንም ማቀው ታሪክ የለም ስለሆንኩትም ማውራትም አልፈልግም። ና ዘግቼ በተቀመኩበት ጌታ በልጅ ባረከኝ። ሌባ በተባልኩበት ስጦታ ሰጠኝ። በሚሊየን የማይገኝ በዶላር የማይገኝ ልጅ እግዚአብሔር ስጦታን ብዙ መውለድ አይቻልም። ይሄ በአማርኛ ሾተላ ነው የሚባለው። ጌታ ግን በሰዓቱ በጌታ አዝኜ ስለነበረ ሰው በጌታ ያዝናል። ተሳስቼ እኮ ነው፣ እግዚአብሔር አፍሽን ያዥ ብሎ ድንቅ ውብ የሆነች ሴት ሊሰጠኝ እና ጌታ ቸር ነው እግዚአብሔር ቸር ነው። እውነት የዛሬ ቀን ለእኔ ይለያል። የመጣሁበትን አመጣጠን ያውቃለሁ። የህግ ባለሙያ ነው ባለቤቴ፣ ስራዬም እንደዛ ነው። በምስክርነታቸው ድነሱ ነው የሚለው አይደለ የእግዚአብሔር ቃል። እዚህ ጋር ሳጸልይ ውሃ ይዤ አዋጅ በአዋጅ ተሻረ አልክ። እውነት ነው። ኢትዮ ስታንቡል የሚባል ሆስፒታል ቀጠሮ ነበረን ሰርጀሪ ሊሰራ እና አጸለይኩለት። እዚህ አንተ የጸለይከውን ዘይት ወስጅ የሰጠሁት ጠጣ። እዛ ስንገባ አዋጅ በአዋጅ ተሻረ ምንድን ነው የሆነው? እነሱ በገንዘብ አካበዱትና፣ ወጣን። ግን እግዚአብሔር ለኪዳኑ ሲጠነቀቅለት ባለቤቴ በህይወት እንዲያመልጥ እግዚአብሔር ስለፈለገ ያ ሰዓት ተሻረና ወጥተን፣ አደራ የሚባል ሆስፒታል ገባን። ስኳር አለበት ከባድ ነበር። ግን እግዚአብሔር እውነት፣ አሁን የተናገርከው ቃል ትክክል ነው። አስመለጠው ከሞት ተፋው። ክብር ለኢየሱስ ይሁን። ጌታን ይዞ ማንም አይወድቅ። እኔ የህያው እግዚአብሔርን ምስክር ነኝ። እግዚአብሔርን ሰው ከያዘ በእውነት ካመነ ያመልጣል። ሰዎች ምንም ይበሉ፣ ብዙ ነገር ሰው ሊል ይችላል። እና አገልግሎትህም በጣም ወደዋለሁ። ቲክቶክ ላይም አያለሁ፣ ፌስቡክ ላይም አያለሁ። ጌታ ይባርክህ፣ አብዝቶ አብዝቶ ይባርክህ እና ሚስጥራትን የሚገልጥ አምላክ እዚህ ቤት አለ። በጣም ደስ ብሎኛል። የኔን የልቤን የልቤን ድካም የልቤን ስብራት ያነሳህልኝ በአንተ መልእክት ነው በእውነት ነው ማለት እግዚአብሔር በሱ ሆኖ አንስቶልኛል። በጣም ተሰብሬ በጣም እኔ ማንነቴን አውቀዋለሁ። ኬት እንዳነሳኝ ጌታን አውቀዋለሁ በራሴ ጉልበት የምኖር የሚመስለኝ ሰው ነበርኩ፣ ግን ጌታ ሰብሮኝ ለክብሩ አቁሞኝ መልሼ ተሰብሬ ቤት የተቀመቁ ሰው ነበርኩኝ። እሱ ግን ሲያገለግለኝ ለካ እግዚአብሔር ሁልጊዜ የሆነ ቸርች አሁን እኔ የሚኬሲ ነው፣ አባልነትም ሞልቼ ልጆቼን የሚያስጠመኩት እዛ ነው። እና ለምን እግዚአብሔር አይናገርም በመድረክ ላይ ሌባ ከሆንኩ እንድመለስ ያደረግኩት ነገር ካለ እግዚአብሔር ለምን በአደባባይ አይናገረኝም ስል እግዚአብሔር ቀንና ሰዓት ቆጥሮ በአደባባይ ተናገረኝ። ጌታ አብዝቶ ይባርክ። ሽንገላ ነው የሚመስለው ሰው እንዲህ ሲያወራ፣ እኔ ግን ከልቤ አንተንም ባለቤትህንም ልጆችህንም እግዚአብሔር አብዝቶ አብዝቶ ይባርክ። እወዳችኋለሁ። አይወሰድብህ። ባለቤቴ ዛሬ በስራ ላይ ነው። እግዚአብሔር አብዝቶ ይባርክ። የልብ ጌታ ነው እግዚአብሔር ኢየሱስ፣ ጌታ ነው። ደስ የሚላችሁ ነገር ካለብህ ቅባት አዋራ ይስባል። ቅባት ምን ይስባል? አው እቺ ልጅ ላይ ነገር አለ። ለሱ አሁን ትንቢት ዜሮ ነው። የሆነ ነገር የምታውቀው ደረጃ አለ። የሆነ ምዕራፉን ታውቀዋለች። ሪል የሆነ ግን ክርስቶስን ትፈልጋለች። ምክንያቱም ያደገችበት ማደግ አለ። ያለኝ እግዚአብሔር ምንድን ነው፣ ቤቷን ያተረፍኩት በእሷ ልጠቀም ነው ስላለ፣ አሜን ለእኔ ሲል ማረልኝ ባለቤቷን የማረው ለማ ለራሱ ክብር እሷን ሊያደርጋት የሰው ሰው እንደሚያይ እግዚአብሔር ምን አይልም አያይም። እግዚአብሔር ያውቀሃል። በግልጽ ነው የሚያውቅ። ኢየሱስ ጌታ ነው። በአደባባይ ነው የሚከፍል። ኢየሱስ ያድናል። የእውነት ሳለ በኩራት የምናገርባት የእግዚአብሔር ንጹሕ ዕቃ ናት። ለምን መሰለ አሜን፣ በላ እኔን ስላለችኝ አይደለም ይሄን ሁሉ ያደረገው ክብሩን ጌታ ይውሰድ። እኔ ላደርግ አልችልም ወደፊትም አልችልም። እኔ ለራሴ ማልጠቅም ሰው ነኝ። እግዚአብሔር ታማኝ ስለሆነ ሪል የሆነ እግዚአብሔር ደግሞ እንደገና አይኗን ሲከፍት ስላየው ነው። አሜን። የእውነት የአይን መከፈት ያገኛል። አሜን። የእውነት መነካካት። ምክንያቱም አንድ ነገር እናውቃለን ምህረቱን ያቆመኝ የቆምንበት ፒለር ምህረት ከጉባኤ ከነ ከነ ከሌም አይደለም፣ በብቃታችን አደል በንቃታችን አይደል በምህረቱ ጌታ እንዲህ ያለኝ አንቺን ምልክት ሰጥቼሻለሁ። አሜን አሁን የምታፈሪበትን ቦታ አሜን የምትገቢበትን ቦታ አሜን በህልም ሁን ድጋሚ ታያለች። አሜን ኩልል ያለ ነገር ታይና፣ አሜን በሀይለኛው በኃይለኛው ታገለግያለች። አሜን እኔ እንደ ቆምሽ እኔ ቆምልሻለሁ። ያ አሜን አይገርምም? ሰንበዲን ደግፈሽ ሰውረሽ ሊሆን ይችላል ለእኔ ነው የቆምሽው። እግዚአብሔር አልከሰርሽም፣ በላታል አልከሰርሽም፣ አሜን፣ አልከሰርሽም፣ አሜን። አባ ለአንቺ የሚቆሙልሽ ይመጣል፣ አሜን። መንፈስ ቅዱስ ስለ ረዳሃት ስላገስካት፣ ስላገዝካት ከዚህ በኋላ ያዩታል። ጌታ ምስክሬ ነው፣ ያዩታል።